በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳሁ ለሚያዚያ በዛቲ ዕለት ኮነ ሰማዕተ ቅዱስ ማርቆስ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ሰላሳ በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማይትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቡሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ጸለ ይጸልዩ ነበር ተብሎ እንደተጻፈ፣ እርሷም ባለ ጸጋ ነበረችና የዮናናውያን፣ የሮማይስትን የዕብራይስትን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌል ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእርሱም ላይ በእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። አርያትን በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመና አሕዛብ እንደ ተመለሱ እግዚአብሔርን በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይብላቴና ማርቆስም ከርሳቸው ስለ መለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለ ተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ባረፈ ካረፈ በኋላ ወደ ሮሚ አገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮሚ አገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድሪያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቅያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድሪያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም እጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ የታስታኦ ሳለ ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብጽ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከሰባ ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለ መምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያውዳነ በጌታችንም አመነ። ያም ሰፊ ስሙ አነያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን፣ ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉት ተሰበሰቡ። እርሱም አነያኖስን የ ኤጲስቆጶስ አድርጎ ሹሞ ልጆቹንም ቄሶችና ዲያቆኖች አድርጎ፣ ከዚያም ወደ በርቃ ወደ አምስቱ አገሮች ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ ሁለት ዓመት ኖረ። ኤጲስቆጶሳትን ቀሳውትንና ዲያቆናትን ሾመላቸው። ከዚያም በኋላ ወደ እስክንድሪያ ተመለሰ። ምእመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩ ዳር ሰላሞች በላሞች መካበቢያ በሚባለውም አብያተ ክርስቲያናትን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያት ያን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም አምስቱን አገሮች ሲጎበኝ በስውር ወደ እስክንድሪያ ከተማ ይገባ ይወጣ ነበር። በአንዲት ዓመትም ከአምስቱ አገሮች ተመልሶ በዚህ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶቹን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን፣ እያሉ ይጮሁ ነበር። በላሞች መካበቢያና በአገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርአያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው። ቃል ኪዳንም ሰጠው። ነው አንተ ከወንድሞች ሐዋርያት ጋር ተካከልህ አለው። እርሱም በልቡናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ስጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውስጥ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ የሆነ ፀሐይም ጨለመ። ከሃዲዎችም ሸሹ። ምዕመናንም መጥተው ለሐዋርያት ቅዱስ ማርቆስን ስጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርቆስ ለማርያም እጓላ ዘሳብ ወበሃ ብሉስታ ጸደላይም ከመዳ ቤላ ወቶ ፈቀዱ ለእሳት በነበልባላ ዝና ሟሳትያ አጥፉ ማይበላ መብረቅኒ ለስጋሁ ከለላ በሚያዝያ ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን በእኛ ላይ ምቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የግንቦት ወር መአልቱ አስራ አራት ሰዓት ነው። ከዚህም በኋላ ይጨመራል። በግንቦት አንድ በዚችም ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች።

ቡረ ይምሃረን ኢየሱስ ክርስቶስ ተአምር ዘገብረ ዮሐንስ መጥምቅ መለኮት ለአሃቲ ብእሲ ዘይት አመን በጸሎቱ ጸሎቱ ወበረከቱ የሀሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። የእግዚአብሔር መንገድ የሚያዘጋጅ የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ተአምር ይህ ነው። በምድረ ኢትዮጵያ እንዲህ ሆነ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትታመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደች በጽኑ ልቡና በመማፀን ትለምነው ነበር። ለዚችም ሴትም ብዙ ልጆች ነበሯት። ከልጆቿም አንዲቷ በሽተኛ ነበረች። ቀንና ሌሊት ደም ይፈሳት ነበርና ከሰው መሃል መዋልና መቆም መቀመጥ አትችልም ነበር። ይህች የታመነች ልጅ እናት ግን ወደ ቅድስት ቤተ ክርስቲያን እየተመላለሰች ዘወትር ወዳጄ ቅዱስ ዮሐንስ ወይ ይህን ሐዘንና ልመናዬን አሰማኝምን፣ ይህችን ልጅ ማርልኝ፣ ይኸውም በሽታና ጭንቀት ከእርሷ ዘንድ አስወግድልኝ፣ እንደ ሌሎች ልጆች ትሆን ዘንድ እያለች የመጥምቀ መለኮት ቅዱስ ዮሐንስ ስዕል ፊት ትማጸን ነበር። ይህች ሴት አንድ ቀን በብዙ እንባ ስትማጸን፣ ስሙ ገብረ እግዚአብሔር የተባለ አንድ ካህን፣ አንቺ የተከበር ሽህቴ አንቺ የተከበር ሽህቴ ሆይ እንግዲህ የሚያስለቅስሽ ምንድን ነው በጥቡ ልብ ወደ እርሱ ለሚማጸኑ ሁሉ የሚረዳቸው ቅዱስ ዮሐንስን የምትለምኙ ምንድን ነው? አላት። ያቺ ሴትም ልጄ ደም እየፈሰሳት ታማለች ይፈውሳት ዘንድ እለምናለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣለት ዘንድ ነገራት። ልጇም ከእህቶቿ ጋር ወደ መጥምቀ መለኮት ቅዱስ ዮሐንስ ደብር አመጣቻት። ካህኑም ከነቢዩ ዳዊት መዝሙር በሽተኛ ነኝና፣ ዓይኖቼን ታውከዋልና፣ ዓይኖቼም ታውከዋልና አቤቱ ይቅርበለኝ ፈውሰኝ የሚለውን ሌሎችንም ቃላት መዝሙር ከወንጌል ከመልእክታት አወጣጥቶ ጸሎተ ኪዳን ይጸልይ ጀመር። ያ ካህንም በውኃ ላይ የሚያድን የእግዚአብሔር ህቡ ስም ጠርቶ ጸሎቱን ከጨረሰ በኋላ የመጥምቀ መለኮት ቅዱስ ዮሐንስ ጸበልን ጨምሮ የታመመችውን ልጅ አጠመቃት። ይህች ልጅም ከሚፈሳት ደሟ ፈጥና ተፈወሰች። ቅዱስ ዮሐንስ የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላት የመጥምቀ መለኮት ቅዱስ ዮሐንስ አማላጅነት አደነቀች። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር። የመጥምቀ መለኮት ቅዱስ